ሰዎች እንግዲህ ዛሬ ሀይሚዬ ጀርባውን እየሰጠ ነገር ይዛ ልመጣለኝ። በነገራችን ላይ ከቡራን የተማረችው ቡራ ነው። ብዙ ጊዜ ቦታጀራ ላይ ሲሄ ሴቶቹን ይዞ ሲመጣ ምን ያደረጋ ጀርባቸውን ለኛ ይሰጥና ከዛ ፊቱን ለኛ ያሳየናል። ለነገሩ የሀይሚን ፊት ካየን ይበቃናል። እንደ ጨረቃ ብርት ድምቅ ድምቅ ብቅ ብላን የመጣችሁ እንግዲህ የጸጉር ስታይሏን እንዴት አያችሁት? በጣም ነው የሚያምሩ። ትናንትና ቲክቶክ ላይ እንዳያችሁት እንደዚህ ሲቀውጡ ህዝቡን ሲያስደምሙትኝ ብዙ ጥያቄ ላላቸው ሰዎች ሲመልሱ ነው ያመሹትኝ እና ከዛ የዛኔ ትናንቱን አይቼ እንግዲህ ቡራ ድክም እስከሚለው ነው። በእርግጥ ሀይሚም ዘፍናለታለች እና ቡራም ድክም እስከሚለው ነው የዘፈንላትኝ። እና ቤተሰቦቼ ብቻ በአጠቃላይ ደስ የሚል ምሽት ነበረ። ዛሬ ደግሞ በዩትብ ላይ ያው ትናንትም ተናግሯል ዩትብ ላይ ነገ መጣለን ብሎ ነበረ። ሀይምዬ ጀርባውን የሰጠ የሆነ እንዴት ብዬ ግድግዳ ነው ብዬ አሰብኩኝ። ቤተሰብ የሆነ ግንድ ነው የተደገፈችውን ብዬ አሰብኩኝ። ወይኔ ፈጣሪ ስንት ያላሰብኩት ነገር አለ ማንነቱን እስከማቅ ድረስ ቤተሰቦቼ ማንነቱን ፈልጌ እስከማቅ ድረስ

ከሌላ ሰው ጋር አትምጪ። እንደዚሁም ቡራም ደግሞ ተመሳሳይ ከሀይሚ ጋር ብቻ ነው ስትመጣ የምንወደው ደስ የሚለን የሚል ኮሜንት በስተዋል። በነገራችን ላይ ቤተሰብ ከሌላ ሰው ጋርም ይምጡ ግን አመጣጣቸው ይስተካከል። ማለት ፕራንክ ከሌላ ሰው ጋር ቢሰሩ ችግር የለውም፣ እንዲያውም ቻናላቸው የበለጠ ያድጋል፣ ትልቅ ደረጃ ይደርሳል። ከአንድ ብርቱ ሁለት መድኃኒቱ የሚባለው ነገር አለ አደለ። እጅሎች ተያይዘው ለሌላም ሰው የስራ እድል ፈጥረው፣ ሌላንም ሰው ደግሞ እያበረታቱ እነሱም ትልቅ ደረጃ ቢደርሱን ደስ ነው የሚለኝ ማለት አንድ ሰው ብቻ ሁሉ ጊዜ የምታዩት ከሆነ ራስ ወዳድ ነው ያሰው ራስ ወዳድ ደግሞ መሆን የለባቸውም። እነሱም ደግሞ አይደሉም። የቡታጅራ ዩቱበሮች ደስ የሚል ነገር አንድነታቸው ሰውን ይዘው ማደጋቸው ነው፣ ትልቅ ደረጃ ማድረሳቸው። ያ ነገራቸው ነው በጣም የምወድላቸው። እና እንግዲህ ይሄ ልጅ ሀይሜ ለምን ይዘሽ መጣሽ? ትናንትና እንደዛ ደስ ብሎ ደስ የሚል ምሽት አምሽተን፣ እንዴት ነው ዛሬ ይሄ ልጅ ይዘሽ የመጣችሁ? እንደዚህ ይቻላል እንዴ እያላችሁ ነው። የብዙቻችሁ ጥያቄ ነው ቤተሰቦቼ። ልጁ ከዚህ በፊት በነገራችን ላይ የቡራ ምርጥ ምርጥ ምርጥ ጓደኛው ነው። ከዚህ በፊት ደግሞ ሀይሚዬን እራት ልጋብዝሽ በሚለው ቡራ ልኮት ማለት ነው። ቻናላቸው ላይ አለ። በቅርቡ ደግሞ እዩጋ መቶ ኬ የተከበረ ጊዜ አለ። ስለዚህ ይሄ ፕራንክ ሀይሚ ሳትሆን ያመጣችው እንደኔ እንደኔ አስተሳሰብ እንደኔ ግምት ቤተሰቦች ቡራ ነው። ለምን ደው ታቃላችሁ? ከዚህ በፊት ሲዝትባት ነበረ ሀይሚን፣ አይደለ? ሀይሚ ፕራንክ በእርግጥ እንዴት ነው አስደንግጠን፣ ፕራንክ ሳይሆን ያደረገችው አስደንግጠን እናስደስተው የሚል አይዲያ ነበረ ከፍጼ ጋር ያመጡትኝ እና ብድር በምድር ነው እና ቦራ በዛን ሰዓት ስለዛተ ሜቢ ሀይሚዬን ፕራንክ እያደረጋት ነው እየመለሰ ነው ብዬ ነው የማስበው እንጂ ሀይሚ አይደለችም ይዛ የመጣችሁ ብዬ አስባለሁኝ። የእኔ ግምት ነው ቤተሰብ። የእናንተን ግምት ደግሞ ታች ኮሜንት ላይ አስቀምጡልኝ አነባለሁኝ። ሲቀጥል ደግሞ ማታ ሲመጡ በደንብ የምናየው ይሆናል። ለማንም ልጁን እኔ ፊቱን አሳያችኋሉ እንድን አልደብቅም። ሀይሚዬ ለምን ደበቅሹ ፊቱን አሳይን? ግን ደግሞ ዋሊት ነው አይታችሁ ከሆነ ስጽፍ እዛ ጋ ማለት ነው። እሞጁ ልብ ቅርጽ ምናምን የተሞላበት ነው። ደስ ብሏታል ብቻ አላቅም። ኦር ደግሞ ቡራን ስለተደሰተበት ብራን ከአግኝቷት እሷም ደስ ላላት ይሆናል። አላቅም ብቻ ማታ የምናየው ይሆናል። ለማንም ሰላማችሁ ይብዛል። ቤተሰብ ፕላስ ባባይ